ሰላም ሰላም ሰላም ለምለምለም ለምለም እንዴት ናችሁ? ሙስሊምም ክርስቲያንም አዳር ትዳሮኬ ዶኬ ፋይል ፋይል እና ፎርፎር ነው። ብቅ ጥልቅ ፈ ካደመቅነ ጠፍጠሽ ጠንቧ ብዬ መጥቻለሁ። እንዴት ናችሁ ባላችሁበት ቦታ? ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ በመንገዳችሁ ሁሉ እሱ አምባ ጥላ ከለላ ይሁንላችሁ። ከድንገተኛ ሞት ከድንገተኛ አደጋ ይሰውራችሁ፣ ቤተሰቦቻችሁን እቅፍ ድግፍ አርግቶ ሰማይና ምድርን የፈጠረ እግዚአብሔር ያኑርላችሁ፣ የቤተሰቦቻችሁን ክፋት አያሳያችሁ እያልኩኝ ብቅ ጥልቅ ካደመቅነት ጠፍጠሽ ጠንቧ ብዬ መጥቻለሁ። ሄሉንና ያብን ሄሉንና እንዳልክን ያብንና ሄሉን እንደዚሁም የያብ እህትን ይዤ መጥቻለሁ ማለት ነው። እንግዲህ ትላንትና እንደምጠብቁኝ ተስፋ አደርግ ነበረ። እስር ቤት ነበርኩ። እስር ቤት ስላችሁ አሰር የቤት ውስጥ ተቀርቅሮ ወይ አይወጣ ወይ አይፈሳ ወይ አያጋሳ ወጥሮ ቁጭ ብሎ ኮምፒውተር ላይ ሲፈነጥዝ ስለነበረ ነው። ለማንኛውም ማለት ነው ጂጂዬ፣ ድምፅሽ ፓውር አለው ጆሮችን ተበጠሰ ጆሮችን ጋለ የምትሉኝ አላችሁ። አይደለም የእናንተ ጆሮ፣ የኔም ጆሮ እየጋለ ነው የምሰነጠቀው። ሰምታችኋል። እና ምን እንላችሁ ነው፣ ተፈጥሮ ነው። በነገራችን ላይ ለእናንተ እንትን ቀስ፣ በጣም ፓወር ማለት በጣም ጮክ ብዬ የማወራ ነው የሚመስላችሁ አይደለም። ድምጼ ነው ፓወር አለው። ለምን እንደሆነ አላውቅም። ለማንኛውም ብቅ ጥልቅ ብዬ እንዳልክንና አባባን ይዤ መጥቻለሁ። እንደዚሁም የሄሉ እህትን ይዤ መጥቻለሁ ማለት ነው። ኦኬ ኬትን ጀምር። መጀመሪያ ከእንዳልክ እንጀምር ማለት ነው። እንዳልክ ሄሉ ጋር ሽማግሌ ልልክ ነው አባባ እያላቸው ብቅ ብለዋል። ያው አባባን የማያውቃቸው ሰው የለም። ከዚህ በፊት እንዳልክና ሄሉ ተጣልተው አስታርቀዋቸዋል፣ ከትና ከጥንሽ ጋር ሆኖ የምታስታውሱ ከሆነ ማለት ነው። እኔ አባት እግዚአብሔርን ደም ግባታቸውን በጣም ነው መወዳቸው። በቃ ደም ግባታቸው ይሆነ የአባትነት ደምግባት ደም ግባት ነው ያለውና ከዚህ በፊትም ተጣልተው አስታርቀዋል። አሁን ደግሞ እነሱ በመለያየታቸው አዝነዋል እና ምን ልል ነው እንዳልክ ያዙ ይልቀቁኝ። እኔ ከይሄ ውጭ ወደ ውጭ አንቺን በከንቱ ትሯሯጫለሽ፣ ጧጧምቧት ያለሽ እኔም በከንቱ እየባዘንኩ ነው፣ አንቺ የኔና የኔ ብቻ ነሽ እያለ ዘራፍ እያለ ነው። ዘራፍ ወይ ወይ ወይ ወይ ወይ አምላኪ ሆይ፣ እቺን ጊዜ መድሃን ያለም ስላሳይህን እጅግ አድርገን እናመሰግናለን። እንደዛ እንዳልተወቀጠች እንደዛ ጓደኛ ጓደኛ እንደተባለች እወዳታለሁ አፈቅራ ካለው ደረጃ ደረሰ። ተመስገን። ዘመን እኮ እንዲለወጣል። አይ መድን ያለም አይ መድን ያለም አይ መድን ያለም እድሜ ሰተን ለዚህም ስላሳይህን እናመሰግናለን በማለት ማለት ነው። እንግዲህ ብዙዎቻችሁ ያለፈን ታሪክ ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ ቆስላችሁ ታማችሁ ሆስፒታል የገባችሁ ማላችሁ ከኔም ጭምር። እኔ እንኳን ብዙም ሆስፒታል አልደረስኩም። እኔ ማንጅራ ገትር ነው ያዜ እናቴ ግትር በቃ ወይ ወይ፣ አንድ ቀንማ ያየዋትን ስቃይ ኔ እኔ ለቲክቶከሮች ስለነሱ የነሱ ገበና ለመሸፈን ያየውትን ስቃይ ነኝ ውጭ እንዳይወጣ ሚስጥር ማለት ነው። እና ተገታትረን ታመን የነበርነው ብዙዎቻችሁ የእንዳልክና የሔሉን ታሪክ በጣም ታውቃላችሁ ማለት ነው። ዛሬ ዘመን ተለወጠና እና ፈቅርሻለሁ፣ ወድሻለሁ፣ አንቺ የኔ እና የኔ ብቻ ነሽ ለማለት አበቃ ማለት ነው። ተመስገን ተመስገን ተመስገን ተመስገን ተመስገን ተመስገን ዘመንን የለወጥክ ጌታ ክብር ምስጋና አምልኮ ዳሴ ለስም ይሁን፣ ሀሌሉያ። ፓስተርነቴ የተነሱ ጅ የተረጋግንች አደጭ በስመ አብ በይ እንዲ መረቀንኩኝ ስመረቀን ፓስተርነቴ ይነሳል። ደግሞ ፕሮቴስታንት ነሽ እንዴ እንዳትሉኝ ኦርቶዶክስ ግን የምጸልየው ጸሎት ሁሉ ይሳካል። እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ደርደር በሉ። አዎ ትዳርም እራሱ ኑሮ የመረራችሁ ካላችሁ አፋታለሁ፣ እንዲ አፋታለሁ። ምናን ጦዞ ጦዛችሁ። ሌላ ምን ልላችሁ ነው? እና ዘመን ተቀይሮ እንዳልከሄዱ የእኔ ብቻ ነች እያለ ነው። የወጋ ቢረሳ የተወጋ አይረሳም በሚለውን ያዘውና እኔ ስለ እውነት ከሆነ ስለ ነሄሉና ስለ እንዳልክ ሳስብ ውስጤ በጣም ነው የሚደማው። በቃ የሆነ እንትን ቁስል አለኝ የሚያመኝ ቁስል አለ። በቃ እኔ እኔ እኔ እኔ ተከታይዋ እኔ በማየው በምፈርደው ነገር ስለ እንዳልክ ስላለፈ ህይወትና ስለ ሄሉ ሳስብ ብዙ ልቤ ይደማል። በቃ የሆነ የቆሰለ እንትን አለኝ እና ሄሉን ደግሞ አስቧት ሄዱ ደግሞ አሁን እንዲህ በሚልበት ሰዓት የሚሰማትን ስሜት አስቡ። እንደዛ ወደድኩ ካፈቀድኩ ብላ እስከ ውይ ሳስበው ራሱ አሁን። እሺ ቆይ፣ እንዳልክ አሁን አፈቀድኩ ቢል እንደ እውነት ቤተሰቦቿ ይቀበሉ? ያንተ ቤተሰቦች ይቀበሏታለኝ? ምክንያቱም ብዙ የተናገሩት ነገር አለ። እህቶችክ፣ ያ ነገር ስ እንዴት ነው ሲቀጥል? ደግሞ ሄሎ፣ እርግጠኛ ነኝ በፍጹም እንዳልትን አትቀበለውም። በፍጹም በፍጹም እኔ እንጃ፣ ያንን እንትን ሰብራ ከገባች እኔ አደንቃታለሁ ክርስቶስን ጀግና ሴት ነች። ግን አይመስለኝም፣ ምክንያቱም ህመሟን እኛ የግሩፕ ልጆች ስለምናቅ ስለነበረ እሷ ኮ በዚህ በህይወት ቆማ መሄዷ በእግዚአብሔር ቸርነትና ብርታት ነው እንጂ እንደ አድራጎቱ ቢሆን ኑሮ እስካሁን ሄሉ መቃብር ውስጥ ነበረች። ግን ሁሉ አልፏል ሁሉ አልፏል። የማያልፍ ነገር የለም። ዛሬ ምሷ አልፎላት ተፈላጊ የኔ ፍቅር እስከምባል የደረሰች ጌታ ክብር ምስጋና፣ አምልኮ ውዳሴ ለስሙ ይሁን ለስሙ ይሁን። ያልፋል የማያልፍ በህይወታችሁ ማለት ነው። የየሄሉ ታሪክ በጣም ነው የሚያስተምረው። እግዚአብሔር እያንዳንዷ ያለፈችባቸው ስቃይ እኛ እኛ ያሳለፍነው ስቃይ ወይ ምስባ ያዘመን ሳስበው እኔ ያመኛል ማለት ነው። ያን ሁሉ ታሪክ አልፎ ዛሬ ሁሉ ነገር ተለውጦ አፈቅርሻለሁ፣ ወድሻለሁ፣ አንቺን ማጣት አልፈልግም፣ እንወዳለን፣ እንባዛለን ለማለት የደረሰ እግዚአብሔር ክብር ምስጋና አምልኮ ውዳሴ ለስሙ ይሁን። ግን አሁንም እኔ ያልተዋጠልኝ ነገር አለ እውነት እንዳልክ ከልቡ ሄሉን ፈልጎ ነው ወይ? እሺ ቢፈልጋትስ? እሺ ምናልባት ነገሮች ተለውጦ ወደ ራሱ ሲመለስ አስተካክሎ ሊሆን ይችላል። ግን እውነት ሄሉን ቢፈልጋት በእንደዚህ አይነት መንገድ ነው እሱ እንትን ማለት ያለበት ወይስ ሂዶ በትክክል አርባ ምንጭ ሂዶ እናትና አባቷ በጣም አዝነውበታል፣ ይቅርታ እግራቸው ስር ወድቆ ስለወደፊቱ ነገር ማስተካከል ነው እንጂ ያለበት ዛሬ ሄሉ አግብታ ቀለበት ስታስር ህይወቷን ለማመሰቃቀል አይደለም መውጣት ካለበት። ሲቀጥል ደግሞ ሄሉ ይሄንን ህይወት እስከ መጨረሻው ጸጥ ብላ እስክትጨርስ ድረስ መጠበቅ ነበረበት ብዬ ነው ማስበው። ገባችሁ አሁን? በዚህ እንትን ማለት እኔ አመጣጡ ራሱ ደስ አላለኝም ማርያምን እኔ እንጃ እኔ በራሴ ቦታ የእንዳልክ አመጣት አሁን ጥሩ ነው ብላችሁ ነው የምታስቡት እውነት እንዳልክ ላይ የምታነቡት ነገር እውነት የጸጸት ልብ ነው ወይ ይሄንንም አስቡ ግን ሁሉን አዋቂ እግዚአብሔር ነው ነገርን ቀያሪም እግዚአብሔር ነው ግን ህመሟን የታመምን በጣም ብዙ እናውቃለን። በጣም ብዙ በስ ተመስገን፣ ጌታ ሆይ እድሜና ጤና ሰጠኝ። ብዙዎቻችሁ ይችን ቀን ለማየት ስላበቃችሁ ማለት ነው እና አንዳንድ ጊዜ የወጋ ቢረሳ የተወጋ አይረሳም የሚባለው ታሪከ ያንን ዘመን ያሳለፋችሁ ሰዎች፣ እውነት ግን አሁን እንዳልክና ሄሉ አንድ ላይ እንዲሆኑ እንዳልክ፣ ሂድ ሂድ ሂድ ሂድ እናንተ የባሰ መቅመቅ ውስጥ ልከቷት ነው እንጂ መጀመሪያ ለምን ሄደ? አሁን ለምን መጣ? መጀመሪያ በዛ በአፍላ እድሜ ውስጥ ያላስተካከለው ህይወት አሁን ያስተካክላል ወይ? አሁን የመጣበት እንትን ሄሉ ደስተኛ ስትሆን፣ ቀለበት ስታደርግ፣ ከማንም በላይ ወርቃ ስላልታየች፣ በአንድ እግሯ ስለቆመች አሁን እኔ እንደሚመስልኝ መሰናክል ነው እንጂ እውነት እንዳልክ ከልቡ ተጸጽቶ አፍቅሯት ቢሆን ኑሮ ቀጥታ ወደ አክሽን ነው የሚገባው። አሁንም እያደረገው ያለው በፊት የሚያሳየን የአፍ ኮማንዶ ምትማልን ተግባር ዜሮ። የሰው ልጅ የሚሰራውን፣ የሚያቅደውን በተግባር ያሳያል። ሲቀጥል ደግሞ ቀለበት እስክታደርግ አልነበረም። ይሄን ያህል ጊዜ የት ነበረ? ከያብጋ ሰዓት ጀምር እንግዲህ እንዳልክ ነበረ ዩትዩብ ላይ ይሄን ሌላ ሴት እያመጣ ምናምን እየሰራ ነበር። ብዙ ቻንስ ነበረው እንዳልክ በነገራችን ላይ የይቅርታ እንዲመለስ ብዙ ሰው መክሮታ፣ ለምኖታ እኛ እናቃለን። ነገር ግን በዚህ ሰዓት ውስጥ ለምን እንዳ ሄልን ሄሉን ፈለጋት የሚለውን ነገር እኔ ያልተዋጠልኝ ነገር ስላለ ነው። እናንተም እንደዛም ትሆናላችሁ። አሁን ሄሉ ወደሱ ብትመለስ ደስተኛ ትሆናለች የሚለው እኔ እርግጠኛ አይደለሁም አይደለሁም። ምክንያቱም ብዙ ህመሞች አለባት፣ እሱም ባየሽ ቁጥር ያሳለፈችው ቁስል ነው እንደ ፎቶግራፍ ፊቷ ላይ ፊቱ ላይ የምታነበው። የተናገራት ቃል ስለ ቤተሰቧ ስለምኗ የተናገራት እያንዳንዱ እንደ ፎቶግራፍ ነው፣ አይኗ ላይ የሚመጣው ገባችኋለን? እንደዛ ግን ከልብ ከልብ እውነት ጀግና ሴት ሁና ያንን በጥሳ ወጥታ ከሆነ ጥሩ ነው ብዬ ነው የማስበው። ግን እኔ ሄሉ ተመልሳ ወደ እንዳልክ ትመጣለች የሚል አላማም በፍጹም የለኝም። እሷም አታደርገው ብዬ ነው የማስበው። ካደረገችው ግን ጀግና ሴት ነች። እኔ እሷን እሱን ጠልቼ ሳይሆን እንዳልክን ከምንም በላይ እንደምወደው ሁሉም ያውቃል። ነገር ግን ቁስል አለ፣ የፈለገ ይቅር ብትለው የፈለገ ህመም አለ። እሱ ባየሽ ቁጥር ያሳለፉት ምን ምን እንደተናገራት ያውቁ ስላለ ብትረሱ ብትረሱ፣ እንደው እግዚአብሔርን ብትረሱ ብትረሱ፣ ቤቱ ታማ ሄደሽ ቀን እንደ ውሻ ወርውሮ የወረወሯትን ትረሳላችሁ። እውነት ሄሉ አሁን ተመልሳ ብትመጣ የእሱ ቤተሰቦች ክብር ይሰጧታል እንዴ? እውነት ሄሉ ተመልሳ ብትመጣ እንዶ ቤተሰቦች ውስጥ በምን አይን ነው እሷን የሚቀበሏት? ምክንያቱም ከአንደበታቸው የወጣ ቃል አለ ማለት ነው። እኔ ህመሙን አውቀዋለሁ፣ ምክንያቱም በእሷ ውስጥ ሁነን ታመን ስለነበረ ማለት ነው። ምንስ አንደ በታ አለ። አሁን ለምሳሌ እሺ እንዳልክስ ታሞ ይሆናል፣ እንደዛ ያለው እንዳልክ ታሞ ይሆናል። እንደዛ ብዙ ነገር እንት ሲናገር የነበረው እህቶች ውስጥ ከአንደበታቸው የወጣው ቃል ሚዲያ ለሚዲያ ላይ ወጥተው የተናገሩትን ቃል ረስታችሁ ነው? እኔ ከእሷ ጋር ምንም አይነት ፍቅር የለም፣ ፍቅረኛ አይደለችም፣ ጓደኛዬ ነች፣ እኔ የምፈልጋት ለቢዝነስ ነው የሚላት የነበረው ረስታችሁ ነው? ዛሬ ሂድና አንድ ላይ ሁኑ ብላችሁ እሷን የምትገፋፏት እውነት እናንተ ለእሷ አዝናችሁ ነው ብታዝኑላትማ ህይወቷ ተለውጦ እውነተኛ ወዳጇ ማለት ነው። ወደ ነበረው የበፊት ለጎዳት ህይወት እንድትሄድ መገፋፋት ሳይሆን በቃ ራሷን ችላ እንደውም ያብ እኮ እግዚአብሔር ምስክሬን አስርጅ ከእንዳልክ ይሻላል። አንድ ስህተት ነው እሱ ላይ የተገኘው። እሱንም ልጅቷን ቤርግ ይዞ ስለገባ እንዳልክ እኮ አይደለም እሷን ቤተሰቧ ጭምርን ያቆሰለው እቺን ረስታችሁት ነው እንዴ? ላስታውሳችሁ ብዬ ነው። ላስታውሳችሁ ብዬ ነው። ህመሙን ታማችሁ የነበራችሁ ልጆች ታውቁታላችሁ፣ ቁስሉን ማለት ነው። ያንን ስቃይ እውነት፣ አሁን ከንዳልግ ከተጣልታ የምትረሳው ነው እንዴ የሚመስላችሁ? ታርቃ አትረሳውም አላ ቪዲዮ ቪዲዮም ባየሽ ቁጥር ደም ነው፣ በቃ ደም ነው እንትን የምትለው እኔ ሳየው ህመሙን ስለማቀው ስለማቆይ እነሱን፣ ቪዲዮ ወደኋላ ስመለስ እናንተ ትኩረት ያደረጋችሁት ፍቅሩ ላይ ነው። እናንተ ትኩረት ያደረጋችሁት የነሱን አስተቃቅም የነሱን አክሽን ነው። ግን ከአንድ አንደበት እሳት ነው ከአንደበታቸው፣ የሱ እህትም የሷም እህት የሱም እህት የሱም ቢሆን የሚወጣው ከአንደበታቸው የነበረው ረሳችሁት እንዴ? የአንቺ ዘር ከኛ ዘር ጋር ይቀላቀልም ያለችው የእህትየውን ንግግር ረሳችሁት እንዴ? ላስታውሳችሁ ብዬ ነው። እና ዛሬ ያንን ህመም ትታ ትመለስ ነው። እኔ እዚህ ውስጥ በፍጹም እንድትመለስ ከማልፈልገው ሰው አንደኛዋ ነኝ። ምክንያቱም ተመልሳ መቁሰሉ አይቀርም። ነገር ግን ማለት ነው የይቅርታ ልብ እውነት ከልቧ ጥርግ አርግታ የምትሄድ ከሆነ በጣም አንድ ላይ ቢሆኑ ደስ ይለኛል እኔ ብትሆንም ባትሆንም ደስ ነው የሚለኝ፣ ግን በጣም ማደላ ወደ ባትሆን በሚለው አደላለ ማለት ነው። እሺ የእንዳልክን ቀጠልን። የያብ የያብ እህት ትላንትና ሄሉ ቤት መታ ነበረ። ያው ስለ ያብና ስለ እሷ እያወራቻት ነበረ። ተነጋግረዋል። ወንድሜ እየተጎዳ ነው እና ወንድሜ እየተሰቃየ ነው፣ ነገሮችን አስተካኪ ምናምን ብላ ዘራፍ ዘራፍ ምናምን ብላለች። እና ከዛ ውስጥ ግን ያልተመቸኝ ቃል አለ፣ የእህትዮው። በነገራችን ላይ እህትዮው ራሱ አነጋገር አትችልም። እግዚአብሔር ለኢትዮብ የምትወን ልጅ አይደለችም። አነጋገር አትችልም ማለት ሚዲያ ላይ ወጥታም ስለማታቅ ሊሆን ይችላል። እና እኛ ምናልባት እሷ ባሰበችው መንገድ ሳይሆን እኛ ባሰብነው መንገድ ነው እየፈረድን ያለ ነው። ግን ማለት ነው የተናገረቻት ቃል አንድ ያልተመቸኝ ነገር አለ። በኋላ ይቆጭሻል አለቻት እ ሌላ እንትን ውስጥ ቢገባ በኋላ ይቆጭሻል ያለችው ቃል እኔ አልተመቸኝም። እንኳን የአንድ ወር ፍቅር ይቅርና የዘጠኝ ወር ፍቅረኛዋንም እንዳልከንም ረስታፏ ብላ እየኖረች ነውና ማለት አታስ በጭጫት ለማለት ፈልጌ ነው። ወንድ ቢሄድ ወንድ ይተካል፣ ትኩስ ትኩስ መድኃኒዓለም ያመጣል። እሷ ደግሞ ብዙ ፈላጊዎች አሏት ዙሪያዋን የሚወዷት ብቻ ቆንጆ ወንድ ላይ ነው ደግሞ መድሃኒያ ለሚጠላት። እኔ እድሏ አንዶ ምናይ እንዲ ወይል የድልሽ እንዴ ደስ ይላል። እንደ ወ እናቴት ቆንጆ እኮ ነው። ኬት መለሎ መለሎ እኮ ነው ሄሉ የሚከተሏት ወንድ ማለት ነው። እና ብዙም እንትናት በይ፣ አታስፈራሪ ማለት ነው። ፍቅር በፍራቻ አይሆንም። ሲቀጥል ደግሞ ሁለቱ ልብ ላይ ልብ ይተዋወቃሉ። ሲቀጥል ደግሞ አንቺ ማድረግ ያለብሽ ያችኛዋልሽ ከህይወታቸው እንድትወጣ ሙሉ ፐርሰንት እንድትወጣ ማድረግ ነው ያለብሽ እንጂ የዛ ያለው ሳይጨርስ ሄሉ ልታስጠነቅቂ የመምጣት መብት የለሽም ምክንያቱም ችግሩ ያለው የዛችኛዋ ልጅ ጋ ነው እንጂ ያብና ሄሉ ጋ አይደለም ያቺ ልጅ ከመሀላቸው ከወጣች እነሱ በፍቅር ይኖራል ያቺን ልጅ ግን ከመሀል ሳታስወጡ ችግሩን ሳትፈቱ የዛ ቤርግ ውስጥ ለምን እንደገባ እውነተኛ አሳማኝ ነገር ይዛችሁ ካልመጣችሁ እንዴት ብላ ነው አምናችሁ ያብል ልትቀበል የምትችለው ስለዚህ እህቴ ወንድምሽን ያችንም ልጅ ቁጭ አድርታ ታደርጊና፣ እንደማይፈልጋት በሄሉ ፊት እንዲናገር ማድረግ ነው ያለብሽ። ሼሉን የሚፈልጋት ከሆነ እሷን አይታችኋት አይደል? ቀለበቱን እንኳን አላወለቀችም። እሱ ማጣት ስለማትፈልግ ስለምትወደው ቆርጦላት ቢሆን ኑሮ ቀለበቱን አሽቀንጥራ ነው የምትጥለው። ገባችሁ አይደል? ስለዚህ ቀለበቱ ገና እጇ ላይ ነው ያለው፣ አልወጣላትም። ተስፋ አላት። በቃ አፏ ይለፈልፋል እንጂ በልቧ ተስፋ አላት። ምክንያቱም አፏ እንደሚናገረው ጣቶቿ ላይ ደግሞ ፊት ለፊት ያስታውቃል። ከልቤ ውስጥ አለቃል። ኪዳኗን አላወለቀችም። ስለዚህ እህቴ ማስተካከል ያለብሽ በሄዱና ያብና በልጅቷ መሀል ያለውን ነገር ፈጽማችሁ አስተካክላችሁ ጥርት፣ ንጹህ ሰው ሆናችሁ መምጣት ነው ያለባችሁ። ዋናው ደግሞ ብሄርግ ውስጥ ለምን ሊገባ እንደቻለ በቂ ማስረጃ ይዘሽ መምጣት ነው ያለብሽ፣ እንጂ ሄሉ ጋር መጥተው መገንፈል አይደለም። ወንድሜ እንዲ ነው እንዲ ነው ስራው ነው እንዲ ሊያደርገው የቻለው። ሁሉም ሰው ነው የተቀበለው። ሁሉም ሰው በፍቅር ነው የተቀበለው። ስለዚህ ነገሮችን የምታስተካኪ ከሆነ ከዛሽ ጋር ያለውን እንዲጨርስ፣ ሲቀጥል ደግሞ ሄሉን የሚፈልጋ ከሆነ ልጅቷንም እሱንም አምጥተሽ በሄሉ ፊት ለፊት በህዝብ ፊት ለፊት ከልጅቷ ጋር ጨርሻለሁ፣ እኔ እና እሷ ከአሁኑ ዲ ምንም አይነት ግንኙነት የለንም፣ ሁሉን ነገር ሰርዣለሁ፣ ይኸው በራስሽ እጅ ስልኬን ተረከቢ፣ አስተካኪ ብሎ ሙሉ ፐርሰንት ሁለ ነገሩ ለእሷ መስጠት አለበት ብዬ ነው ማስበው። በነገራችን ላይ ያብና ሄሉ የሚለያዩ አይደሉ። እኔ በፍጹም ውስጤ በፍጹም እስከ ጋብቻ ነው የሚደርሱት። ያብና ሄሉ ለማየት ያብቃችሁ። ምክንያቱም ከእንዳልክ ይልቅ እንደውም በያብ ላይ ነው። እሷ በቃ ሙሉ ፐርሰንት ልቧን የሰጠችው ለያብ ነው። በቃ ያስታውቃል። ሙሉ ፐርሰንት ሄሉን እንዲሁና አይታችሁ አታውቃላችሁ። እንዲ ለወንድ ልጅ እንደዚህ ራሷን ጥላ ይሄን ያህል ፍቅር እንዲ እንዲህ ሄዱ እኮ እንዲህ አይነት አልነበረችም። እና ሙሉ ፐርሰንት ነው ለያብ ሁሉ ነገሯን ከፍታ የሰጠችው። ስለዚህ እህትዬው አሳማኝ የሆነ ነገርን ይዘሽ መተሽ ትልልቅ ሰውን ይዛችሁ መታችሁ፣ ልጅቷንም ይዛችሁ መታችሁ። በእሷ ፊት ከእሷ ጋር እንደጨረሰ እንደማይፈልጋት በእኛም በተከታዮቻችሁን ፊት ቀጥታ ይዘሽ መምጣት ነው እንጂ አንቺ ተይ ስላልሽ አንቺ አቁም ስላልሽ ምንም የሚፈጠር የሚጨምር የሚቀንስ ነገር የለም። ሁለቱ መወሰን ስለሚችሉ፣ ወንድምሽ ስለሆነ ምናልባት የወንድምሽን እንትን ተናግረሽ ይሆናል ግን እሷም እህትሽ ነች። እና የአነጋገር ችግር አለብሽ። ምናልባት ሚዲያም ስለማታውቂ ሊሆን ይችላል። እና ማስተካከል ካለብሽ ከልጅቷ ጋር ያለውን ነገር ጨርሱ፣ ካለዛ ግን ሄዱን እንዲያከንክዋል ልትጠለፍባችሁ ነው። እና ማስፈራራት እንኳን አትችዪ፣ ይቆጭሻል። በይ ታስፈራሪያለሽ እንዴ? ሄሎ እኮ ነሽ ልጅቷ እናትዬ ወዶ ፈቅዶ አፍቅሯት ወደሷ መጣ እንጂ እሷ ወደ አፍቅራው አደለም የመጣው። እራሱ ተንበርክኮ ፈልጓት ለወደፊት ህይወቴ ብሎ ቃል ቀለበት ያሰረላት ነው እንጂ እሷ ለምና ተንበርክካ ምናምን አደለም። በቃ ስለዚህ ፈልጎ የመጣ ሁሉን ነገር አራግፎ ነው መምጣት ያለበት ብዬ ነው የማስበው። ሲቀጥል ደግሞ እንዳልክ እውነተኛ የምትፈልጋት እንኳን ቢሆን ቀለበቷ እጇ ላይ ያለውን ነገር እስክታወልቅ ድረስ ነገሮቹን መጠንቀቅ አለብህ ብዬ ነው የማስበው። ሲቀጥል ደግሞ የአንተ ልብ ብቻ ነው አንተ የምታውቀው፣ እንጂ ሄሉ በዚህ ሰዓት ውስጥ አንተ በልቧ ትኑር አትኑር የምታውቀው ነገር የለም። እርግጠኛ ነኝ ሄሉ ወደኋላ ወደ ነገሮች የምትመለስ አይደለችም፣ ምክንያቱም የልጅነት ፍቅረኛዋንም ናቲንም ናቲን ምርግፍ አርግታ ትታለች። ማለት ደግሞ ከቆረጠች ቆረጠች ነው። ይህን ጠንቅቄ አውቃለሁ። ሲቀጥል ደግሞ ቤተሰቧም እናቷም የሚመሰክሩላት ነው። ግን ነገር ሊቀየር ይችላል። ማስተካከል ያለብህን ነገር አስተካክል፣ ማለቅ ያለበትን ነገር ማሳለቅ፣ በአካል ለመገናኘት ሞክር። ግን ማለት ነው መለፍለፍ ሳይሆን የተግባር ሰው ሁን። ሲቀጥል ደግሞ ቀለበቷን እስክታወልቅ ድረስ ታጋሹን ብዬ ነው የምመክረው። ማለት ነው እንደኔ ግን እንደኔ ግን ወደኋላ ተመልሳ ያለፈው ሕይወቷ ውስጥ ባትገባ እኔ ደስተኛ ከሚሆኑት ውስጥ አንደኛዋ ነኝ። ምክንያቱም የሚያቆስሏት ነገሮች ብዙ ስላሉ ማለት ነው። አንድ ላይ ከሆኑ እኔ ደስ ነው የሚለኝ። እኔ አጨበጭባለሁ። እነሷ ብቻ በሚመቻት መንገድ ይመቻት፣ እሷ በተመቻት መንገድ መድኃኒዓለምን፣ እኔ ደስ ነው የሚለኝ። ከእንዳልክ ይልቅ ከያብጋ ብትሆን እኔ መራጭ ነኝ። ምክንያቱም ቆፍጣና አሰዋይ፣ በዛ ላይ አንድ ስህተት ነው የተገኘበት እንጂ

እግዚኦ ማርና ክርስቶስ ያብ ሲመጣ፣ ያብ ያብ ያብ አግባት አግባት አግባት፣ ሄሉ ሄሉ። የሚያምር ልጅ ነው። ተጣበቂ ተጣበቂ አሁን ደግሞ ያ ብን እንትን ስትል ግልብጥ አሉና ግልብጥ አሉና፣ ምን አሉ? እንዳልክ ያ ብይ ጎዳሻል፣ ይቅርብሽ፣ ይህ አጭበርባሪ ነው፣ ይቅርብሽ፣ እንዳልክ ይሻልሻል፣ ሄዱ እንዳልክ እፈልግሻለሁ ያለሽ ነው። እንዳልክ አቤት! እኛ ሰዎች በኢየሱስም ግን፣ በሰው ልጅ ተስፋ አታድርጉ እግዚአብሔርን። ዛሬ የወደዳችሁ ነገ ይጠላችኋል፣ እ ነገ ይጣላችሁ፣ ከነገ ወዲያ ያነሳችኋል። ግን ሙሉ ፐርሰንት ሰውን አቱ ደዱነት እኔ ከሚዲያ እንትን ያየሁት ያንን ነው እ ያብን እንዴት ነበር ተስገብግባችሁ የተቀባ ዛሬ እንዳል ካፈቅራት አለ ሲል ደግሞ ወደዛኛው ግልብጥ ብላችሁ ያብን ሙልጭ ተረጋጉ። ለማንኛውም ሄሉና ያብ አይለያዩም። ሲቀጥል ደግሞ አሁን እኔ እንደሚመስልኝ የሆነ ብር መያዝ ስላለባቸው የግድ ስራ ነው ይሰራሉ። እንደዛ ነው የሚመስለኝ እንጂ ሄሉ በክብሯ አትደራደርም እንዴ። እናንተ እንዴ ነው የምታስቡት? ማርያምን አይለያዩም ሁለቱ ለ በዚህ መላሴ እንትንላለሁ እና ምን ለማለት ነው? ያለፈውን ታሪክ ወደኋላ ተመለሱ ብዬ ለማለት ነው። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ ጥላ ከለላ ይሁንላችሁ፣ ስራችሁን ይባርክላችሁ በማለት እና እኔ ግን አሁን ለምሳሌ የያብን ቪዲዮዎች ለቃለሁ የእንዳልክንም ቪዲዮ ለቃለሁ ምክንያቱም ምክንያቱም አንዳንድ ጊዜ በእንዳልክ በኩል ያለች ደግሞ እንዳይከፋቸው እንዳልክ ለቀቀስ አደርግላቸው መንፈሳቸው ሁሉ ደስ ይሏል። በያ በኩል ደግሞ ያሉት ያብና ሄዱ እንዲታረቁ የሚፈልጉ ስለቅላቸው ሞቅ ሲል እኔን እዚህ ጋር እንዳትገጥሙኝ፣ እኔ አላዳላም ብያሉ። ከመጀመሪያው ከያብ ጋር ብትሆን ከእንዳልክ ጋር ብትሆን እኔ በሁለቱም ደስ ይለኛል። ግን ይበጥ ከያብ ጋር ብትሆን እኔ ደስ ይለኛል አይጎዳትም ብዬ ነው ማስበው እንዳልክ ግን ተመልሶ ከመጣ እኔ አላቅም። እሱ የጣሉበትን ሲያነሱ የሚለውን ነገር እንትን ብሎ ነው። በቃ አንድ ሰው ትወርቃለች ትሞታለች እየተባለች እየተጠበቀች በአንድ እግሯ ቁማ ከዛ በላይ ሆና ስለተገኘች ብዙ ለውጥን ስላሳየች ያ ነገር እንደ ግርሻት ይሆናል እና ለምን አልወደቀችም እና በዚህ ትልቅ ደረጃ ደግሞ ስደርስ በመሃል ለመግባትና ህይወትን ለመበጥበጥ የተነሳ ነገር ነው አድርጌ ማንተ የምለው። በተረፈ ወዳቸዋለሁ፣ አላከብራቸው መልካም ቀን